ረቱላ በረከቱ ቤተሰብ እሱ ኑ ዳንቴል ማሰራት ወይም ደግሞ ማየት የሚፈልግ ካለ ማለት ነው። ዳንቴል እየሰራን ነው ማለት ነው። በመረብ ወጥረን እየሰራን ነው። ዳንቴል እና ምን ፈልጉ ካላችሁ ኑ ቶሎ ማለት ነው። የምታዙም ካላችሁ እዘዙ ማለት ነው። እሺ። ያምራል፣ ያምራል። መሻላህ ነው። አለቀ። መሻላህ ነው። እና እንዴት የምታዩት ተወጥሮ ነው። ወላሂ በጣም ነው የሚያምረው ማለት ነው። ቀይ በቡኒ ነው ነው ቀይ በቡኒ ነው። በጣም ነው የሚያምረው ማለት ነው። ካሜራው ነው ቀይ ያረገው እንጂ ቀይ በቡኒ ነው። ከሰርቶት ያልቅ ደግሞ አሳያችኋለሁ ማለት ነው እ በጣም ነው የሚያምረው። አሁን ተጀምሮ ነው ወጥረ ነው ነው በጣም ነው የሚያምረው እንግዲህ ሁላችሁም